ይሄ ለብ ለብ ነው። ዛሬ ክትፎ ይሄው፣ ያኛው ምንድን ነው? ከክትፎ ጎን ያለው ይሄ አልጫ፣ ይሄ ዶሮ፣ መሀል ላይ ደግሞ ቀይጣለ። ይሄ ስለማያውቀው ላሳያለ፣ ቲክቶክ አያውቀው። ይሄ ጠጁ፣ ጠጅና ጠላ ነው። ጠጅና ጠላ፣ አዋዜ ምናምን እዚህ ጋር ገና ይደረጋል። አዋዜ ምናምን ይደረጋል። ቡና ሚሊያው ቀርቧል። አለ የቀነሰው በጣም ነው ደስ የሚለው እናቴ ቤት ነው። እንግዲህ ሁላችሁም እንኳን አደረሳችሁ። መልካም በዓል መልካም በዓል ለእናንተ ለሁላችሁም። ጎረምሳውን ደግሞ በአታዩትም። ይሄ ደግሞ ቤቱ ነው ይኸው ቤቱ ሁላችሁንም በጣም የማመሰግናችሁ ገብቼ ጸልዩልኝ ስል የጸለዩላችሁ ልኝ ድ ያደረጋችሁ በሙሉ በጣም ነው የማመሰግነው ከልቤ። በጣም ደስ ይላል። የመች በጣም ነው ደስ ያለን። እንደዚህ በቃ ደስ ይላል። ከቤተሰብ ጋር አንቺ በጣም እድለኛ ነሽ። በሰው ሀገር በጣም እግዚአብሔር ሊመስከታ እንግዲህ የአራስ ነገር ቡጭ ቡጭ እያለ ብሶ ብኛል። በጣም ነው የምታምሪ ቤትዬ፣ ስታምሪ ማሻላ። አመሰግናለሁ አንጊ በጣም አራስ ቤትሽን ስትጨርሽ ጋ ይታረጊያለሽ ከፈለግሽ ከኤክሰርሳይዝ ታሁን ፈታ ብለሽ ብ አንድ እንዳትሳቀቅ ልጅሽ ይጠባል። አራ አንሳቀቅ ም እየበላው ነው በደንብ ብ መረቁንም ቅቅሉንም ክትፎውንም ሁሉን ምኑንም እንዳትምሪ አያችኋት፣ እናቷን አድላ። አልተደነቃችሁ? ለ ስታየው ታላቀህቷ ደግሞ ይመሳሰላሉ። በጣም ከንታላቀቷ ታድላ በስደት እናትሽ ከጎንሽ ሆና እናትሽ ስታርስሽ ከዚህ በላይ መታደላለ። እውነት ሁሌ ነው የምላት፣ ታድለሽ ነው የምላት። ደሞ ትልልቅ ናቸው፣ በቃ ህፃኑን ቴኬር ያደርጉታል። ዋው አስበሽ በቃ ልጆቿ ደርሰውላታል። ወንድማቸውን ቴኬር ያደርጋል። ሀቡዬ የቤትሽን ሶኬት ቼክ አድርጊ፣ ሲበዛ እሳት ይፈጥራል። ለጥንቃቄ ብዬሽ ነው፣ እሺ ማሬ። ምናልባት ሶኬት ስለሚበዛም ሊሆን ይችላል። አዶ ነው ሜንቴናንስ ሪኩዌስት አድረግና መጥተው እነሱ በቀደም እያሳዩቸዋ ነበር። ሳምንት ነው ከሚኪ ጋር ጌም ስጫወት መብራቱ ተቃጥሎ ተቃጥሎ አንድ ቀርቷል። አላልኳችሁ? አሁን ይኸው ስምንቱ አምፖል ተቃጠለ። የሳሎኑ አዶት የኔ እናት የሳሎኑ ስምንቱም ተቃጠለ። አሁን ወደ ፕሮግራማችን፣ ሁሉም ወደ ኢንተሮች የገብተው እንኳን አደረሳችሁ ተባብለናል። ስለዚህ አሁን ወደ ጭፈር ቪዲዮ የሚያበራ ሰው ብቻ ነው ማስገባው፣ እየገባችሁ መጭፈር ነው እንጨፍራለን። ሃፒ ኢስተር አዶትዬ። እሺ አውዬ፣ በቃ ነው የምታቸው፣ እከታተላለሁ። እንኳን አደረሰሽ ክብሬትዬ፣ ይህም እንዲያታከብሪ አይ፣ ነው አሁን ገና እኛ ጋር ስክስ ቶኒ ነው እና እህቴ ጋር ነው የምንሄደው፣ ወንድሜ ጋር መተናል እዛ ካለንበት ቦታ ካሊፎርኒያ ሆነው እኛ ፍሬዝኖ ነው የምኖረው። አሁን ደግሞ ወደ ኤልኤ መጥተናል። አሁን ደግሞ እህቴ ጋም ለምሳ እንሄዳለን። ለብሳለሁ አውሻ ቀሚስ በቃ እንደዛ ነው። ሁ ግን እከታተላለሁ። ዛሬ አብሪያችሁ ነው። እሺ መልካም ቀንቻ። እሺ እንኳን አደረሳችሁ። አሁን መግባት ሚፈልግ ሰው ሙዚቃ ከፍታለ። ፏፈሽ ነው የምንለው። ከፈረንሳይ ቤተሰቡ እና ሀፒ ኢስተር ልበል ብዬ ነው። እሄዳለሁ። ሁላችሁም መልካም በዓል ይሆንላችሁ። ደረስኩባችሁ። ስታምሪ! ጸጉርሽ፣ ቀሚሱ፣ ወርቁ። ቢሪፉን ለሚስክሬንሽ አርጊ ጆሮሽ። እንደሱ ወርቄ ወርቅ ብዬ ነበር። ወርቂ ስትይ ነው በጣም ነው የሚያምረው። የሳኩ መስሎሽ ነው። የሆነ ነገር አለ ማለት ነው ነውእኔ ልንገርሽ እንዳጋጠሚ ዛሬ እንደገባው ሀቡይ ፀጉር ሲያምር ሁሉ ነገር ሲያምር አሉ። ከዛ ግን አረፈድሽ ዛሬ ሲሉኝ፣ ይቅርታ ዛሬ ያረፈድኩ ፀጉር ቤት ብዬ ነው ፀጉሬን ስሰራ ጥፍሬን ስሰራ ፀጉር ቤት ስለዋልኩኝ አረፈድኩ፣ ረፋ ነበር ይቅርታ አልኩና ከዛ ጌጥ ሻምራል ከሽኢን ቀሚስ ሻምራል ሲሉ እንዴ የምን ሺኢን አርቴ ሻምራል ሲሉ የምን አርቴ ወርቅ ነው። ካላመናችሁ ደረሰኝ እዚህ ጋር ማሳየት ዋርኒንግ ስለሚያሰጥ ቴሌግራም ላይ ደረሰኙን እለቅላችኋለሁ። ሊንኩ ባዮ ላይ አለ። የማታውቁት ቴሌግራም ሊንኬን ገብታችሁ ክሊክ አድርጋችሁ ገብታችሁ ደረሰኙን ማየት ትችላላችሁ። ከሪም ነው የገዛውትኝ። አስር ሺህ ዶላር ነው የገዛውትኝ ብዬ ነገርኳቸው። ብራስሌት አስራ ሶስት ሺ ሰባት መቶ ሀምሳ ነበር። ቀንሳለች ነው ዲስካውንት ሰታኝ ነው ለኔ እና ብራስሌት ነበረ እዚህ ጋ። ግን ይሄ ቀሚሱ እዚህ ድረስ ስለሆነ ብራስሌቱን አላረኩትም ለዛሬ። ሌላ ቀን አጭር ቀሚስ ሳደርግ እጅጌ ጉርዶቹን ቀሚስ ሳደርግ ብራስሌቱን አደርገዋለሁ እንጂ ከነ ብራስሌቱ ነው እና ትልቅ ነው ግራሙ ብንሞታ እና ምንም ደረሰኝ ካላሳየሽም ሞተ እንገናኛለን። አንቺ ማ ይሄንን አውጥተሽ አትገዥም አትገዥም አንቺ የለሽም ብለው ድርቅ ሀቢባ ድሃናት ወርቅ አትለብስም። ከዛ ሪም መታ መሰከረችልኝ። ከኔን የገዛችሁ ምንድን ነው ችግራችሁ? አልችልኝ ይህ አሁን ደግሞ አንቺ መተሽ ወርቄ ስልሽ ስትስቂ ይኸው ሌላ ነገር አሁን ድግደን አያመኑኝን። አሁን እኔ ስትመሰክር አልነበርኩኝም ግን እንትን ከዛ ከሆነ ኦርደር ያደርጋሉ ብዬ ነው። በጣም ተመሳሰለ ብዬ ነው ይሄ አድርግ ይችላሉ። ከሼን ላይ ተመሳሳይ ስላለ እስክሪን ሾት አድርገው ከሪም ጋር በወርቅ ማዘዝ ይችላሉ። እኔም ከሼን ላይ እስክሪን ሾት አድርጌ በወርቅ አዘዝኩ ከሪም፣ ከዚያ በወርቅ አሰራሁት። ወርቅና አርቴ ዓይናችሁ እንዲህ አይቶ አይለይም። እንዲህ እኮ ታይቶ እኮ ያስታውቃል። ወርቅና አርቴ እንዲህ ይከብዳል። አርቴ እንዲህ ይከብዳል። ይህ ከባድ ነው። የዛሬ ሳምንት ደግመን እኒው የዛሬ ሳምንት ደግመን እኒው የዛሬ ሳምንት አይደለም፣ ሁሌም ታይዋለሽ። ሁሌ በየበዓላቱ ታይዋለሽ። ግን አዶት እንደዚህ አይነት ሰዋት በስኝም ነበር እውነት ሰዎች ሲመሰክሩ አልነበርኩም። ግን ሚዲየት ላይ እንደዚህ አይነት ሼፕ መታዘዙ ከእንትን ገርሞኝ ነው። ማለቴ መስራታቸው ራሱ ማድረሳቸው ቆይቷል፣ ካዘዝኩኝ እኮ እኔ

እሺ የሚገባ ሰው እኔ መጨፈር ፈልጋለው፣ ቪዲዮ አብርቼ የሚል ሰው እናስገባለን። ሞድሬተሮች ማን ማን እንዳለ ደግሞ፣ ኮስተር ለወርቅ ነው የምትለውስ ነገር አሁን ስለ ወርቅ ፈተናል ፍቱ። ሞድሬተሮች ማን ማን እንዳላችሁ ንገሩ፣ የምታስገቡ ሶፊ አንድ፣ ሌላ ማን አለ? ቤትዬ ሁለት፣ ክብሪትም አለው ሶስት። ሶስት ሞድሬተሮች አሉ ያስገቧችኋል። ፕሮግራማችንን እንጀምራለን። የበዓል ፕሮግራም ጭፈራ ጀመርን። አንደኛ የሚገባ አስገቡ፣ ቪዲዮ የሚያበራ ብቻ። እንደገባችሁ ቪዲዮ ካላበራችሁ ትነቀላላችሁ። ኦኬ፣ ጀምሩ ሞዲሬተሮች። አንድ ሰው ነው በአንድ ጊዜ የምናስገባው። አንድ ሰው ጨፍሮ ሲወርድ ሌላ ሰው ይገባል። ይኸው ክብሪት አንድ ሰው ኢንቫይት አድርጋለች። እንደገባችሁ ቪዲዮ ማብራት። ቪዲዮ ካላበራችሁ አምስት ቆጥረው ሞዴሬተሮች ይነቅሏቸዋል። አምስት ቆጥረው ከአንድ እስከ አምስት ቆጥረው እሺ ቲጂ ጎንደሬው አምስት እስከሚቆጠር ቪዲዮ ካላብራሽ ትነቃያለሽ። ሌላቸው ሌላ ሰው መብራት የለም። በሙዚቃ ትገብቻች። ፍቅሬ መብራት እኮ ይሄ የሰማዩ እንግዲህ የሰማዩ ልክ የጣራውን እንጂ የተቃጠለ እኮ ቲቪ ይሰራለሁ። ከኔ ውድ ሁሉም ይሰራል። የሳሎኑ ብቻ አምፖሉ ተቃጥሎ ነው የመለሰው። አምፖሉ ጠሃ ብሎን ይመልሰው ስለዚህ እሱን ችግር ሜንቴናንሶች ይፈቱታል። አሁን እኔ እየጨለመ ሲመጣ የእንትኔን መብራት አመጣለሁ። አሁን እንደውም አቀቤ ልበላታና

ሌላ ሰው አስገቡ፣ ሞዴሬተሮች። እንደገባችሁ ቪዲዮ አብሩ፣ ቤተሰብ እንደገባችሁ ቪዲዮ ማብራት። ሆሆይ መላ እንዲህ ላደርግ ነው። እዛ ጋ ብንሆንና፣ ሰላም፣ እንኳን አደረሰሽ ሻዊዬ። እንኳን አብሮ አደረሰን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ሁላችሁንም እንኳን አደረሳችሁ። እንዲኮኖ እኮ ነው የምንሆነው ቤተሰብ እንደዚህ አብረን። እሺ ምን ይከፈትልሽ? የጎንደር ዘፈን። በማታ ቡጠና እ እንዲስተካከል መ ለሁለት ብለህ። እሺ መብራቱን ለብረው ጨልሟል። እኔ እኔና ሰሊማር ፈታ ልናደርጋችሁ ነው ቤተሰብ፣ ታብታብ አድርጉ ታብታብ። ኮፒ ሊንክ እያደረጋችሁ በጣም ያስፈራል። ግን ስመ አብ ጨፍረሻ አታውቂም? አይ በቪዲዮ ጥቻ አላቅም፣ እንጂ ጨፍራለሁ። ካልወጣሽ መጨፈርሽን በምን እናውቃለን እኛ? አይ መጨፈር እንኳን እችላለሁ። አይዞች እንዴ፣ ታዲያ ጨፍሪያ ቃለው በቪዲዮ ወጥቼ አላውቅም ስትይ አንድ ሰው በቪዲዮ ወጥቶ ካላወቀ የት ነው የጨፈረው? ለብቻሽ ነው፣ በክፍልሽ ነው የምትጨፍሪው? አይ፣ ዲላ ኢትዮጵያ በነበርኩ ሰዓት ጨፍር ነበረ እኮ ቤት ውስጥ አራ፣ ፋሚሊ ባለበት ሆቴል ምናምን ሰርቻለሁ፣ በብዛት ሰርቻለሁ። አይ፣ ነጭ አለ፣ ነጭ እኔ ማፈፋፊያ ላይ የተሰካ ነጭ የሳምሰንግ አናት አለ ለዚህ ለመብራቱ